አባባ አስደንጋጭ ነገርና አነጋጋሪ ነገር አደረጉ። ዳኒ እንግዲህ ካሌብን ሲጥ አድርጎ ሊደፋው ሲል አባባ ደግሞ እንዳጋጣሚ እየሆነና እየተደረገ ያለውን ነገር ማመን አቅቶት ሽጉጡን ሳባ አድርጎ የዳኒን ጭንቅላት አናቱን ፈንክቶታል። ቴ ያየችውን ነገር ማመን አቅቷት ፍዝዝ ብላ ቀረች። ኤደን ዳኒ ሌባ መሆኑን መሆኑንና ቲና እህቱ እንዳልሆነች ካሌብ እውነቱን ነግሯታል። እሷም ደግሞ ማመን አቅቷት አባባ ዳኒ እንደሚባለው ነገር ሌባ ነው እንዴ ብላ ስትጠይቅ አባባም ደግሞ ከሰው ከምትሰሚ ይልቅ እውነታው ወደፊት በአይነች ስታይ ታረጋግጫለሽ ብሎ አላት። ኤደንም በጣም ተናደደች እና አባባ ካሁን በኋላ ዚህ ቤት ሊቆይ የሚችልበት ምክንያት የለም እራሱን ችሎ እንዲኖር ከዚህ ከቤት ማስወጣት አለብህ ብላ ቀጭን ትዕዛዝ ሰጠች። ካሌብ ደግሞ ኤደን ጋር ካፌ ላይ ተቀጣጥሮ ዳኒ ምን አይነት ሰው እንደሆነ እያንዳንዱ አስረዳት። እኔ ምልህ ካሌብ አንተ መልካም ጥሩ ሰው ነህ ካባተህ ጀምሮ። ስለዚህ የምትሰሩበት ድርጅት ለምን ዳኒን አትቀጥሩልኝም ብላ ስትል፣ እንዴ እኔ ዳኒን በፍጹም ላምነው አልችልም ኤዱዬ ብሎ አላት። ምን ማለት ነው? ማለቴ የምጠረጥረው ነገር አለኝ ሲናንና ዳኒን ስታያቸው በፍጹም እህትና ወንድም አይመስሉም። እሷም የመጣችው ለገንዘብና ለቤት ነው። ቤቱን አባዬ ፈርሞ ሰጠኝ እያለች እኛን ከቤት ልታባረረን መሆኑን መቼም ዳኒ ነግሮሻል አይደለ? አላት። አዎ እሱስ ነግሮኛል፣ ግን የኔው ዳኒ እንደዚህ ያደርጋል ብዬ በፍጹም አላሰብኩም ነበር። ካሌብ ከሌላ ሰው ከምሰማ ይልቅ አንተ ስለ ዳኒ የምታውቀውን እውነታ በሙሉ ንገረኝ። እኔኮ የእናንተ ቤተሰብ እያልኩ በጣም ነው ማከብራችሁ። አንተስ ቢሆን የሚስትህ ወንድም እንደዚህ አይነት ጥርጣሬ ስታድርበት ምን ይሰማዋል የሚለውን ገምተሃል? አለችው ኤደን። እኔ በምናገረው ነገር በፍጹም ልጸጸት አልችልም። እየሆነ ያለውን ነገር ነው። አባዬ ደግሞ ነገሮችን ቀስ በቀስ እንጂ ባንዴ የተፈጠረውንም ያልተፈጠረውንም ሊነግርሽ አይችልም ስለዚህ ወደፊት ደግሞ እኔ ያልኩትን ነገር ስትረጂ እውነት መሆኑን አምነሽ ተቀባያለሽ ብሎ አላት። ኤደንም ካሌብ እያለው ያለው ነገር በፍጹም ሊገባት አልቻለም፣ እና ዳኒን አግኝታ ማውራት ጀመረች። ስማ ዳኒ የተፈጠረው ነገር ምንድን ነው አለችው። አረ ምንም ኤዱዬ ምን ሰማሽ ብሎ ሲላት፣ አይ እንግዲህ ከሌላ ሰው ከመስማቴ ይልቅ አንተ እያደረክ ያለውን ነገር አባባ ብሩን ሰጠህ ወይስ አልሰጠህም ብላ ስትለው አልተሳካልኝም። በቃ እኔ ላንቺ የምመጥን ሰው አይደለሁም። በድህነት ላይ ደግሞ አግብተሽኝ እንድትቸገሪ አልፈልግም የኔ ፍቅር ብሎ ሲላት፣ ኤደን ዳኒን ለማረጋጋት የቻለችውን ያክል አደረገኝ። በመጨረሻ ግን ጥሏት ሲሄድ ግራ ተጋባትና አባባ ጋር ደውላ ለመገናኘት ወሰነች። አባባንም ወደ ቤት ሄዳ ልታወራ ስትል ገና በሩን ከፍታ ስትገባ ቲና ፍጥጥ ብላ አየቻት። ቲና እንዴት ዋልሽ ብላ ስትል መልስ አልሰጠቻትም። መቀመጥ ይቻላል አባባ? እርስዎን ፈልጌ ነበር የመጣሁት ብላለች። እኔ ቶሎ የኔልሽ፣ ቁጭ በይ። ቲና ተነሽና ወደ ክችን ግቢ እንዲ። አባዬ ምን ሊሆን ነው የምገባው? ብላለች። ከእሷ ጋር የምናወራው ነገር አለ፣ ምናልባት አንችን የማይመለከት ነገር ስለሚሆን ከዚህ ተነሽና ሄጂ ብሎአላት። እሷም እየተመናጨቀ ወደ ክችን ቦታ ሄደች። ሰላም ሰላም ሰላም! ውድ የተከበራችሁ የደሴዋ እርግ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የትሁት ድራማ እንደ ቀጠለ ይገኛል። ዛሬ ደግሞ አነጋጋሪና አስደንጋጭ ነገር ነው የመጣው። ዳኒ እንግዲህ በሰው ቤትና በሰው ገንዘብ ሲሞላቀቅ ካሌብን ሲጣ አድርጎ ሲያንቀው፣ ከበስተጀርባ ደግሞ የተከተለው ነገር ከባድ ነው። አባባ ሽጉጡን ይዞ ነበርና የሚሄደው ከስተጀርባ ሁኖ የዳኒን አናት እንግዲህ አፈር ደም አስግጦታል ማለት ነው። ትሁት ደግሞ በሰዓቱ ይህንን ይህ ይፈጠራል ብላ አላሰበችምና፣ ዳኒ በተደጋጋሚ እየመጣ እኔ ምክርሽን ፈልጌ ነው ትሁት፣ እንዲህ ብሎኛል አባዬ። ትሁት በአባዬ ተቀይሙ ያለው ጭራሽ አራት ሚሊዮን ብር እሰጥሃለሁ እጣህን ሞክር ብሎ ሲለኝ እጣ የተሞክረው አስር ብር አልወጣም እንዴ? ከዛ ደግሞ አስር ብር አውጥቶ ሰጠኝ እኮ። በጣም ያሳዝናል። አባዬ ግን እንደዚህ ካሃዲና ውሸታም ይመስለኛል ብዬ በፍጹም አላሰብኩ ነበር። ዳኒ ታዲያ አባዬ ምን ያደርግህ፣ እጣ ምረጥ አለህ። እድልህ ነው። እድልህ ደግሞ የሰው ገንዘብ ማሳደድ ከሆነ ይህ ትክክል አይደለም። አንተ እዚህ ጋ እጣ ወጣልኝ አልወጣልኝ፣ ብር አገኘሁ እያልኩ ስትል ስታሳድድ የምትወድህንና የምታፈቅርህን ልዩ የሆነች ሴት ኤደንን እንዳታጣ ብላ መከረችው። ስሚ ትሁት፣ እያንዳንዱ ስለ ኤደን መልካምነትና ደግነት ብትነግሪኝ አልቀየምሽም፣ ግን ኤደንን የማንም ሰው ሁና ከማየት ሞቴን እመርጣለሁ እኔ በህይወት እያለሁ እሷ ማንም ሊቀማኝ አይችልም ብሎ ተናገረ። እንግዲያስ ወደፊት የምታየው ይሆናል ብላለች። እኔ ምልሽ ትሁት፣ አንቺ ልጅ ግን በጣም እያበሳጭሽ ነው የድሮውን ዳኒን የክፋት ጥግ አምጥቼ እንዳላሳየሽ ብሎ ሲላት፣ አታስብ፣ ክፉም ሆንክ ደግም ሆንክ ምንም የተለወጠና የተቀየረ ነገር የለም። እንደዚህ እያልክ ግን ራስህን አታጃጅል። የምትወድህና የምታፈቅርህ ታግሳ ታግሳ መጨረሻ ላይ አብራ ትቀጥላለች ማለት አይደለም ብላ አስፈራራቸው። ከዛ ከክችን ቦታ ወጣና መጀመሪያ ላይ ካሌብ ጋር ቁጭ ብሎ ሳለ ስለ ስራ ማውራት ጀመሩ። እኔ ምልህ ዳኔ፣ ስራ አላገኘህም? በቃ ምኑ ናሃል? ካሌብ ድርጅት ውስጥ ስራ አስገባይ ብልህ ምን ቢያልክ? እና ታዲያ ምን ላደርግ? አንተ ኮ እቤት ተቀምጠህ ፍለጋ ነው። እኛ ድርጅት ደግሞ ስራ የፈታና ስራ በመካከል ላይ ማስገባት የሚቻል መንገድ አልተፈጠረም። እንዴት ይሻላል እንዴ? ብታየው ጥገኛ መሆን በጣም ይደብራል። አንተም እኮ ለራስህ ጥገኛ ነህ ብሎ አለው። እንዴት ሲባል እኔ እኮ በአባቴ ሀብትና ንብረት ነው ያለሁት። አንተ ደግሞ ምን ልትባል ነው ብሎ ሲለው በጣም ደነገጠ። ዳኔ ከካሌብ ጋር መፋጠጥ ጀመረ። በመጨረሻ ትሁትና አባባም ደግሞ አባ፣ ይሄ ነገር ግን ጥሩ አይደለም። እየሄደ ያለው ነገር ከባድ ነው። አሁን ላይ ሁለታቸውን በጣም ተናደውና ተበሳጭተዋል። ሳታስበው የሆነ ነገር ያደርጉብሃል ብዬ እየፈራሁ ነው አለች። ፈራሽ እንዴ ነልሽ ምንም አያመጡም። እና ካሌብም ደግሞ አባዬ ግን እኮ አንተ ስምህ ደም መላሽ መሆን ነበረበት ብሎ አለው። እንዴት ማለት የኔ ልጅ ሁሉንም ነገር እኮ እያሰቃየሃቸው ነው ያለው። ቲናም ብትሆን ቤት አገኘ ብላ ስትዘል ደስታዋን ሳትጨርስ በስተ መጨረሻ ያጋጠማትን ነገር አየን። ለዳኒም ቢሆን አራት ሚሊየን ብር ሰጥሃለሁ እያልክ እስካሁን ድረስ ለቲና እንኳን ቤቱ በእሷ እጅ እንዳልሆነ ቢሰማም ያንን እንዳይናገር ስታስጠነቅቀው ከረምክ። አሁን ደግሞ እጣ ጥለህ እንደዚህ ወሽመጡን ትቆርጠዋለህ ብዬ አላሰብኩም አለ። ወይ ጉድ! ካሌብ ምን እየሆንክ ነው? ስትፈርድ በትክክለኛው ሚዛን ፍረድ። እኔን እኮ ያሰቃዩኝ፣ በህይወቴ ጭምር ነው የተጫወቱብኝ። እንደውም ምንም ያደረግኩት ነገር የለም የኔ ልጅ። እኔን እኮ ጤናዬን አሳጥተውኛል ብዙ የስቃይንና የጭካኔን ጥግ አሳይተውኛል። እኔ እንደውም እያስተማርኳቸውና ወጣትነታቸውን ደስ በሚል ጊዜ እንዲጠቀሙ እየተናገርኩ ነው ብሏል እሱ። ትክክል ነህ አባዬ፣ እኔ ያንተን መግፋት ፈልጌ ሳይሆን እያደረክ ያለው ነገር በጣም በጥበብ የተሞላ ነው ለማለት ነው አለው። አንድን ነገር ካሰብክበት ሁሉም ነገር ቀላል ነው። እነሱ እኮ ሁሉንም ነገር ተጋግዘው እናስበው እያደረጉ ነው። የአሁኑ ንዴታቸው ግን ሌላ አደጋ ሳያመጣ አይቀርም። ሁላቸውንም ራሳችሁን ጠብቁ ብሎ ተናገረ። ወይ ጉድ! አባባዬ፣ ተው ይሄ ነገር ይቅርብህ። እነዚህን ልጆች የጠርግርግ አድገ ከዚህ ቤት አስወጣ። በቃ የራሳችን ሕይወት እንኖር እያለች መለመን ጀመረች። ትሁቴ፣ እኔ አባትሽ እያለሁ ምንም ነገር አይፈጠርም እንዳትፈርሪ የኔልሽ ብሎ አላት። በድጋሜ እንግዲህ ካሌብ ጋር ዳኒ ጥርጣሬ እጠረጥረዋለሁ አላም ነው ብሎ ስላላት ወደ አባባ ዘንድ መታ ዳኒ ሌባ ነው ወይ የሚለውን ጥያቄ ስትጠይቅ አባባም ደግሞ ማን ነው ይህን ነገር የነገረሽ ብሎ ሲላት ካሌብ እንደነገራት ስትናገር እሱ ከነገረሽ ይልቅ አንቺ የዳኒን ድርጊት ወደፊት እያየሽ የምታዩና የምትማሪበት ይሆናል ብሎ አላት። ማለት ነው እንግዲህ እዛ ቤት በተደጋጋሚ ስትመጣ ኤደን ቲናም ግራ ገብቷት፣ አንተ ለዛች ለልጅ የምትቆረቆርላት ማናት ምንህናት? በጣም እኮ ግራ ተጋብቻለሁ። ባለፈውም ቢሆን እኔ ካልሸኘኋት ብለህ አልክ፣ ዛሬም ቢሆን አባዬ ሲናገረኝ አንተም ተጨምረህ እኔ ጋር ስትሞጣሞጥ ነበር። ዳኒ አላማህ ምንድን ነው ብላ ስትለው ቲና እባክሽ ዛሬ እንኳን ልለምንሽ፣ ምንም ነገር አትጥመጂኝ። እኔ በጣም ተናድጃለሁ። በአባዬ ንዴት አንቺ ላይ የማደርገውን ነገር አላቅም ብሎ አላት። እንዴ ደግሞ አባዬ ምን አደረገህ? አራት ሚሊዮን ገንዘብ እሰጥሃለሁ ብሎ ቃል ገብቶልኝ ዛሬ ሽምጥጥ አድርጎ በአስር ብር ከዳኝ ብሎ ሲነግራት ቲናም ጨለለች። ቆያንተ፣ ይህንን ኩላ ብር ተቀብለህ ምን ልታደርገው ነው? ሲቀጥል ደግሞ ይሄን ነገር እንደጠየከው ለምን አልነገርከኝም ብላ ስትል ቲና፣ ለአንቺ እኮ ሁሉንም ነገር መናገር የለብኝም ብነግርሽም ደግሞ የተጨበጠ ነገር ስላ ሊያስጉኝ ልታምኒና ልትረጅ እንደማትች በዝምታ እራሴ መንገዱን መሄድ ጀመርኩ ብሎ አላት። ተናደደች ተቃጠለች አይገልጸውም። ከዛ በመጨረሻ አሁን ወደየት ነው የምንሄደው? አላቅም ብቻ በየመንገዴ ላይ የእርሻ ታናጅኝ ብሎ ከባድ ንግግር ተናገራት። ሁለታቸውም እጅ ለእጅ ተያይዘው እንግዲህ ወደ ቤት ሲሄዱ ትሁትም ክችን ነበረችና፣ ካሌብ መኝታ ክፍል ገብተው ቦርሳውን እየበረበሩ ወረቀት ያምታታሉ። እንዴ ምን እያደረግሽ ነው? አስደነገከኝ እኮ። እዚህ ቦርሳ ላይ የምፈልጋቸው ወረቀቶች አሉ። ቲና ያምሻል በልሽ እንዴ አባዬ እንደምታስበው እዚህ ቦርሳ ላይ ወረቀት ያስቀምጣል እንዴ እሱ የሚያስቀምጠው ማንም የማያገኝበት ቦታ ነው ዛሬም ጅልና ሞኛ ትሆኝ ብሎ አላት ስማዳኒ አንድ ነገር ልንገርህ እኔ በፍጹም ካሌብን መፍታት አልፈልግም እጫወትባቸዋለሁ ታሪክ እሰራባቸዋለሁ ለምን ብትል አባዬም ቢሆን ቤት ሰጥቼሻለሁ እያለ ሲቀልድብኝ ነበር ከዛ ከቤት እኔ ሀብትና ንብረት እንኳ ባላገኝ እሱን ሳልደፋ አልወጣም ብላ ቃል ገባች። ወያንቺ ክፋት፣ ዛሬም ሰው መግደል ላይና ሰው መጨረስ ላይ ነሽ እንዴ? እንግዲያውስ የራስሽ ጉዳይ፣ ማንኛውንም ነገር በራስሽ መንገድ ማድረግ ትቻለሽ፣ እኔን ግን ለቀቅ አድርግኝ ብሎ ተናገረ ማለት ነው አባባ ለዳኒ ያደረገውን ነገር ለትሁትና ለካሌብ ሲነግራቸው በጣም ተገርመዋል። እንግዲህ አባባም ደግሞ ኤደንን ከሸኛት በኋላ ልጁ ካሌብ ጋር ተገናኝና፣ ካሌብ የምታደርገውንና የምትናገረውን ነገር እያወክ መስመር እንዳታበላሽ ኤደንን፣ ምንም ቢሆን ዳኒ ሌባ ነው እንዲህ ነው ማለት የለብህም አንተ። ከምትነግራት ይልቁንስ እራሷ ባይኗ የምታየውና ባይኗ አይታ የምትወስነው ውሳኔ ላንተ ይጠቅመሃል። እንዲ፣ አባዬ የሰው ሚስት በዛህ አጣልተህ ለእኔ ልትራ የተሆነ በጣም ተሳስተሃል፣ ብሎ መጥፎ ቃል ተናገረው። አባባም ደግሞ አንተ ጋር ከመጨቃጨቅና ጊዜ ከማባከን በራሴ መንገድ የሚጠቅመኝን ለማድረግ እፈልጋለሁ፣ ብሎ ተነስቶ ትቶት ሄደ ማለት ነው። ትሁት በተደጋጋሚ ዳኒን ተመክረዋለች፣ ትቆጣዋለች። እሱ ግን አሁን አሁን ላይ በፊት በጣም አይወዳት የሚፈታተናት ነበር፣ አሁን ላይ ቢያንስ ከትሁት ምክሯን እንዲሁም ደግሞ ንግግሯን ይሰማል ማለት ነው። በመጨረሻ ላይ እንግዲህ እንደዚህ አይነት መልከስከስና እንዲህ አይነት ስራህን እስካላቆምክ ድረስ አባዬም ቢሆን አሳልፎ ለካሌብ እንደሚድርፍ እንደሚድራት ማወቅ አለብ ብላ አስፈራርተዋለች። ዳኒ አሁን ላይ ኤደንን አጣለሁ ብሎ በጣም ተጨንቋል። ቆያንቺ ከአባዬ ጋር ምን እያወራሽ ነው ብሎ ሴጥ ሲያደርጋት? ኤዱ ይም ቆይ አንተ ስነ ስርዓት የለህም እንዴ የሰራኸውና ያደረግከው ነገር እንዳይታወቅብህ እንዴት እኔን ታንቀኛለህ ብላ አፋጠጠችው በጥፊ ብላ ካሁን በኋላ እንዳን ካሁን በኋላ እንደውም አጠገቤ ላይህ አልፈልግም ብላ ዳኔን አሰናበተችው ማለት ነው ዳኔ ደግሞ በጣም በሚያሳዝንና በሚገርም ሁኔታ እየተበሳጨና እየተናደደ ሂዶ ካሌብን አንገቱን ሴጥ አድርጎታል ማለት ነው። ውድ የቻናሌ ቤተሰቦች፣ በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።